ትራምፕ የመጨረሻ ማስጠንቀቂያ ሰጡ። ዩክሬን አስከፊ ጥቃት ተፈጸመባት። የሩሲያ ዩክሬን ጦርነት ትዕግስታቸውን ያስጨረሳቸው 47ኛው የአሜሪካ ፕሬዚዳንት ዶናልድ ትራምፕ እጅግ አስደንጋጭ እና ከባድ ማስጠንቀቂያ አስተላልፈዋል። በሩሲያ ዩክሬን ጦርነት ያልወደመ ከተማ የለም። በርካቶችም እንደ ቀልድ ይቺን ምድር ተሰናብተዋታል። አንዴ የሚተኮሱ አውዳሚ መሳሪያዎች ሚሊዮን ዶላሮችን ይዘው ይጠፋሉ። ይህ ጦርነት የአለምን ኢኮኖሚ አናግቶታል። አሁን ሊቆም ሲባል ዳግም ሲያገረሽ ስምምነት ላይ ደረሱ ሲባል ዳግም ጦርነቱ ሲቀጣጠል እየታየ ነው። በዚህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህ የመጨረሻ ነው ብለዋል። ለመሆኑ የፕሬዚዳንቱ ማስጠንቀቂያ ምንድን ነው? የሩሲያ ዩክሬን ጦርነት አሁን ያለበት ሁኔታ ምን ይመስላል? የሚለውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰቡን ይወዳያል። ወደ መረጃው እናሸጋግራችሁ። ትራምፕ የዩክሬን ጦርነት እንዲቆም ለፑቲን የሁለት ሳምንት ቀን ገደብ እንደሰጡ ጠቆሙ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሩሲያ መሪ ቭላድሚር ፑቲን የዩክሬን ጦርነት ለማስቆም የሁለት ሳምንት ቀን ገደብ እንደሰጡ ጠቆሙ። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱ ማቆም ይፈልጋሉ ወይ ተብሎ የተጠየቁት ዶናልድ ትራምፕ እሱ ልነግራችሁ አልችልም ነገር ግን በሁለት ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት የሩሲያ አቻቸው ፑቲን ላይ ጠንካራ ትችቶችን ሲዘነዝሩ ቆይተዋል። ካለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፈጽሞ አብዷል፣ እንዲሁም በእሳት እየተጫወተ ነው ሲሉም አስተያየታቸውን ሰጥተዋል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችው የአየር ጥቃት አራተኛ ዓመትን በያዘው ጦርነት ታይቶ የማይታወቅ መሆኑም እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኪቭ ላይ ባደረሰችው ጥቃት አስራ ሶስት ሰዎች ሲገደሉ፣ ህጻናትን ጨምሮ በርካታ ሰዎች ጉዳት ደርሶባቸዋል። ሞስኮ ረቡዕ ዕለትም በኪቭ ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። ዋይት ሀውስ ሩሲያና ዩክሬን ለማደራደር ያደረገው ሙከራም ውጤታማ አይመስልም። ትራምፕ በቅርቡ ከፑቲን ጋር ሁለት ሰዓት የዘለቀ የስልክ ውይይት ማድረጋቸውና መወያታቸውም መልካም እንደነበረ ማስታወቃቸውም አይዘነጋም። ፑቲን በስልክ ልውጡ ወቅት ከዩክሬን ጋራ ወደፊት የሰላም ስምምነት ለመፍጠር ዝግጁ መሆናቸውን አስታውቀዋል። ከዚህ የስልክ ልውውጥ ከአንድ ሳምንት በኋላ ነው ሩሲያ በመቶች የሚቆጠሩ ድሮኖች ና ደርዘን የሚሆኑ ሚሳኤሎችን ወደ ኪየቭ የተኮሰችው። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በተደጋጋሚ እርምጃ እንደሚወስዱ ቢያስጠነቅቁም እስካሁን ተጨባጭ የሆነ ነገር አልታየም። የትራምፕ አስተዳደር እየተከተለ ያለው መንገድ ክሬምሊን የበለጠ እንዲጠናከር እያደረገ ነው የሚል ትችትም እየቀረበባቸው ነው። ረቡዕ ዕለት የጀርመን መንግስት ለኬቭ ረዥም ርቀት የሚጓዝ ሚሳይል እንደሚሰጥ ለዩክሬን ፕሬዚዳንት ተናግረዋል። በዩክሬን ጦርነት ምክንያት በሺዎች የሚቆጠሩ ሰዎች ሞተዋል። የአገሪቱ ምስራቃዊና ደቡባዊ ክፍል ወድመዋል። ሩሲያ ክሬሚያን ጨምሮ የዩክሬን አንድ አምስተኛ ክፍልን ተቆጣጥራለች። ፕሬዚዳንት ፑቲን ጦርነቱን ለማቆም ቅድመ ሁኔታዎችን ማስቀመጣቸውን ሮይተርስ ዘግቧል። እንደ እንደዘገባው ከሆነ ፕሬዚዳንት ፑቲን ከዩክሬን ጋር እየተደረገ ያለውን ጦርነት ለማስቆም ቅድመ ሁኔታዎችን ያስቀመጡ ኔቶ እንደማይስፋፋ የሚገልጹ የጽሁፍ ዋስትና እንዲያቀርብና በምዕራባዊያን የተጣሉ ማዕቀቦች በከፊል እንዲነሱ የሚል ይገኙበታል። ይህ በእንዲህ እንዳለም የሩሲያ ፕሬዚዳንት ጽህፈት ቤት ቃል አቀባይ ዛሬ በሰጡት መግለጫ በፑቲንና ዜለንስኪ መካከል ንግግር ከመደረጉ በፊት የተወሰኑ ስምምነቶች መፈጸም እንዳለባቸው አስታውቋል ሲናገሩም በሁለቱ መካከል ንግግር የሚደረግበት ሁኔታ አሁን የለም። እንዲህ አይነት ንግግር ከመደረጉ በፊት የሁለቱ ሀገራት ተደራዳሪዎች በአንዳንድ ነጥቦች ላይ መስማማት ይኖርባቸዋል፣ የእኛ አቋም ይህ ነው ብለዋል። ለድርድሩ የሚቀርቡትን ሰነዶች እያዘጋጁ መሆኑን ገልጸውም በሰነዱ ላይ ተደራዳሪዎች ስምምነት ላይ ከደረሱ ወደ ቀጣይ ምዕራፍ መሄድ እንደሚቻልም አስረድተዋል። ቱርክ ሁለቱ ሀገራት ለማደራደር የጀመረችውን ጥረት መቀጠሏን ማስታወቋም ይታወሳል። ሩሲያ ሰሜን ምስራቅ ዩክሬንን ለማጥቃት ከሀምሳ ሺ በላይ ወታደሮችን ሰብስባለች ሲሉ ዜሌንስኪ ተናገሩ። በዩክሬን ሰሜን ምስራቃዊ ሱሚ ክልል አቅራቢያ ሩሲያ ከ50 ሺህ በላይ ጦር ሰራዊቷን ጨምሮ አንዳንድ ምርጥ ኃይሎቿን አሰባስባለች ሲሉ የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ተናግረዋል። ነገር ግን ኪየቭ መጠነ ሰፊ ጥቃት እንዳይፈጽሙ ለመከላከል እርምጃ ወስዳለች በማለት አክለዋል። ሩሲያ በዩክሬን የበጋ ጥቃት ለመዘንዘር እየተዘጋጀ ስትሆን ኪየቭ ሞስኮ የተኩስ ማቆም ንግግሮችን ለመቀጠል ቅድመ ሁኔታዎችን የምታስቀምጥበትን ማስታወሻ ስትጠባበቅ ነበር ብለዋል። ምንም እንኳን ኩሪስክ ሩሲያ ነፃ ማድረጓን ብትናገርም አሁንም አንዳንድ ትንንሽ አካባቢዎችን የዩክሬን ጦር እንደያዘ ይገለጻል። ፑቲን ሩሲያ ከዩክሬን ጋር በሚዋሰንበት ድንበር ላይ የማቆያ ዞን እንደሚፈልግ ተናግረዋል። ዜሌንስኪ እንዳሉት ሩሲያ አስር ኪሎ ሜትር ያህል የዩክሬን ግዛትን ለመያዝ ትፈልጋለች ብለው ያምናሉ። ሩሲያ በቅርብ ጊዜ በክልሉ ቢያንስ አራት የድንበር መንደሮችን በቁጥጥር ስር ያወለች ሲሆን ላለፉት በርካታ ሳምንታት በኮስቲያንቲኒኮ ከተማ አቅራቢያ በምስራቃዊ ዩክሬን ውስጥ በሚገኙ የጦር ግንባር ክፍሎች ላይ ቀስ በቀስ እየወረች ትገኛለች። ይሁን እንጂ የዩክሬኑ መሪ ሩሲያን በሁለት ቀናት ውስጥ አራት ኪሎ ሜትር ያህል ወደ ኋላ እንድትገፋ ተናግረዋል። ዜሌንስኪ ለጋዜጠኞች በሰጡት መግለጫ መንግስታቸው በማንኛውም መልክ ለቀጣይ የሰላም ድርድር ዝግጁ መሆኑን ተናግረዋል። ቀጣዩ ዙር በቴክኒክ ደረጃ ይሆናል ብሎ እንደሚጠብቁ ተናግረው ነገር ግን ከአሜሪካ ፕሬዚዳንት ዶናልድ ትራምፕና ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር ለሶስትዮሽ ውይይት ዝግጁ ነኝ ብለዋል። አሜሪካ ከዩክሬን የሰላም ሂደት እንድትወጣ አልፈልግም ብለዋል። ዋሽንግተን የሰላም ሂደት መሻሻል ካላሳየ እንደምትወጣም አስፈራርታለች። ዜሌንስኪ ቱርክን ቀጥታና ስዊዘርላንድን ከሩሲያ ጋር ለቀጣይ ድርድር እጅግ በጣም ተጨባጭ ቦታ አድርገው ይመለከታቸዋል። ንግግራቸውን የማዘጋጀት ፍላጎት በማልታና ባልታወቁ የአፍሪካ ሀገራት መኖሩንም ተናግረዋል። በሌላ በኩል ደግሞ ትራምፕ ፑቲንን በእሳት እየተጫወቱ ነው ማለታቸውን ተከትሎ ዋሽንግተንና ሞስኮ የቃላት ጦርነት ውስጥ ገብተዋል። አንድ ከፍተኛ የሞስኮ የጸጥታ ባለስልጣን የአሜሪካ ፕሬዝዳንት ዶናልድ ትራምፕን የገጸሱ ሲሆን የሩሲያ መሪ ቪላዲሚር ፑቲን ከኪየቭ ጋራ በዩክሬን የተኩስ አቁም ንግግር ለማድረግ ፈቃደኛ ባለመሆናቸው በእሳት እየተጫወቱ ነው ሲሉ ትራምፕ ከተናገሩ በኋላ ሌላ የዓለም ጦርነት የመቀስቀስ አደጋን ከፍ አድርጓል። ሶስተኛው የዓለም ጦርነት በሩሲያ ውስጥ በእርግጥ ብቸኛው መጥፎ ነገር ነው በማለት በማህበራዊ ሚዲያ ላይ ፑቲን ለትራምፕ ለሰነዘሩ ትችት ምላሽ ሰጥተዋል። ቪላዲሚር ፑቲን ያልተገነዘቡት ነገር የተኩስ አቁም ስምምነት ላይ ካልተደረሰ እኔ በሩሲያ ውስጥ ብዙ መጥፎ ነገር ይከሰታሉ። ፑቲን በእሳት እየተጫወቱ ነው ሲሉ ትራምፕ የግል ንብረታቸው በሆነው ትሩ ሶሻል ማህበራዊ መድረክ ላይ በለጠፉት ጽሑፍ ተናግረዋል። ሜድቬዴቭ በኤክስ ላይ ምላሽ ሰጥተዋል። ስለ ፑቲን በሳት መጫወት ካወራን በእርግጥ መጥፎ ነገር ሩሲያ ላይ እየደረሰ ነው። ትራምፕ ስለ ፑቲን የተናገራቸው ቃላትን በተመለከተ እኔ የማውቀው አንድ መጥፎ ነገር ብቻ ነው። እሱም ሶስተኛው ዓለም ጦርነት ሲሆን ትራምፕ ይህንን እንደሚረዱ ተስፋ አድርጋለሁ ሲሉም አክለዋል። በአሁኑ ጊዜ የሩሲያ የጸጥታ ምክር ቤት ምክትል ሊቀመንበርና ቁልፍ የፑቲን አጋር የሆኑት ሜዲቬዲቭ እንደ አውሮፓውያን አቆጣጠር ከ2008 እስከ 2012 የሩሲያ ፕሬዚዳንት ሆነው አገልግለዋል። ሜዲቬዴቭ በአስደናቂ አስተያየታቸውም ይታወቃሉ። ፑቲን በማርች 24 በሀገሪቱ ግዛት ውስጥ የኒውክሌር ግጭት ሊኖር እንደሚችል በማንሳት የሩሲያ የኒውክሌር አቅምን በተመለከተ የምዕራባውያን ኃይሎች ማንኛውም ሰው ዩክሬንን ለመደገፍ ወታደሮችን ለማሰማራት ቢወስን እርምጃው የከፋ እንደሆነም አስጠንቅቀዋል። ዩክሬን የተኩስ አቁም ስምነት ለመቀበል ፈቃደኝነቷን እያሳየች በምትገኝበት ሰዓት ሩሲያ ጥቃቷን አጠናክራ ቀጥላለች። የአውሮፓ ሕብረት ማዕቀብ መጣሉና ጀርመን ታውርስ የተሰኘ ሚሳኤል ለኪቭ መስጠቷን ተከትሎ ጥቃት ማድረሷን ሩሲያ አስታውቃለች። ሩሲያ እና ዩክሬን ባለፈው ግንቦት 16 በቱርክ ኢስታንቡል በተደረገው ንግግር አንድ ሺህ የጦር እስረኞችን መለዋወጣቸውም የሚታወስ ነው። ሩሲያ 900 ካሚግዛ ሰው አልባ አውሮፕላኖችና 92 ሚሳኤሎችን በዩክሬን ላይ በማዝነቧ 16 ንጹሃንን መግደሏ መረጃዎች ያመለክታሉ። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባለስናችሁ መረጃ እንደ እንደተደስታችሁበትና ስለዚህ የትራምፕ የመጨረሻ ማስጠንቀቂያ፣ የዩክሬን አስከፊ ጥቃት በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ላለማችን ይብዛ።